ሁልጊዜ ጥፋታል ተላይ ነው። እኔ እኔ ምንም ነገር ለምን እግዚአብሔር አለ ለምን አንተ ላይ ጥፋት ማየው? በማታው ቪዲዮ እንግዲህ አብርሃም ምን እያለ ነበረ፣ ጋሽዬ ሄዶ እዛ እንዲከፋ አልፈልግም የሆነ ነገር ካለችው ይከፋዋል ባለበትን ፓርት የብዙዎቻችሁ ጥያቄ ሆነዋል። ብዙዎቻችሁ ደግሞ ድጋሚ እች ልጅ ትሰደባለች፣ እች ልጅ እንድትሰደብ ነው ይሄ ንግግር የተናገረው ብላችሁ እንግዲህ የብዙዎቻችሁ ጥያቄ መልስ መልስ፣ ሁላችንም የምንፈልግበት ንግግር እያነሳችሁ ነበረ። ሰላም አሌይኩም ወራህመቱላ በረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላም እና ጤና ደስታ አመኝላችኋለሁ። ልክ ስትገቡ ጋይዝ ላይክ እያደረጋችሁ ላይክ ሽር ሰብስክራይብ አድርጎን ማለት ነው። ምክንያቱም ማታ ራሱ ቻናሌ በግድ በስንት መከራ ነው ያስመለስኩት። እሱ ምንድን ነው ለምን እንደሆነ ማላቅም በሪፖርት እየቀጠቀጡ ምን ተደረገ ዩቱብ ስቱዲዮ ላይና ዩቱብ ላይ እንዳልገባ አገደኝ እና ዩቱብ የሚያስተካክሉ ሰዎች ናቸው ያስመለሱልኝ። ስለዚህ የማደጋፊ እንደሆናችሁ ኢሜይል ላይ ስለሚመጣ የምትደግፉትን ሰው ቻናል አላህ ምስክሬ ነው፣ በሀያ አራት ሰዓት ውስጥ አስጠፋልሻለሁ። የዛሬ ሰዓት በአሁን ሰዓት የሚፈርደው እምባና ብቻና ብቻ ነው። ስለዚህ እኔ ያልቅሽ የሆነ ቦታ ላይ ሄጄ ብናገር ያንን ሚዲያ በ24 ሰዓት ውስጥ አስጠፋልሻለሁ። ስለዚህ አርፋችሁ ተከባብራችሁ ቁጭ በሉ። ምንም የምናገረው ነገር የለም፣ የትኛውም ሰው የምሳደበው ነገር የለም፣ የተሰደብኩኝም ነገር የለም። የምፈተፍተው ወይም ደግሞ ማወራው በአብርሃምና በሩታ ብቻና ብቻ ነው። ስለዚህ እናንተ ቆሻሾች፣ እናንተ ሪፖርት አደርጋችሁ እኛን ልታጠፉ አትችሉም። ባጭሩ ምን እንደምናደርጋችሁ ታውቃላችሁ። ተለማመዱ አልቅሽ ቀርብና ያንን የምትደግፉትን ያንን የምትደግፉትን ቆሻሻ ሰውን በ24 ሰዓት ውስጥ ቻናሉን አስደረግምላችኋለሁ ስለዚህ እጃችሁን ቆጥቡ እጃችሁን ሰብስቡ እጃችሁን ሰብስቡ ነግሬያችኋለሁ ማታ በስንት በካር ያስመለስ ነው ማለት ነው ስርዓታችሁን ያዙ ተግባባን አይደለም እዛው ከቆሻሻ ሰው የምትደግፉት ከቆሻሻ ሰው ጋር ኑሩ እኛ ጋር አትምጡ ድርሻ አትበሉ ድርሻ አትበሉ ስለዚህ እንድናገር አታደርጎኝ፣ እንድሳደብ አታደርጎኝ። ቻናሌ ላይም እንድደርሶ አልፈልግም። ሌላ ደግሞ እዚህ ጋር ለአብርሃምና ለሩታው ነገር ምን እያለ ነበር አብርሃም አጋሽዬ ሩታ ይሁን ከፍቷታል፣ ውስጧ በጣም እንትን ብለዋል። ስለዚህ ጋሽዬን ይከፋዋል፣ ከተናገረችው እኔም ይከፋኛል እያለ ነበረ ማለት ነው። እዚህ ጋር ሩታ ለጋሽዬ ምንም አይነት ነገር አትለውም፣ ምንም አይነት ነገር አትናገረውም። ከተናገረችው ራሱ ድብን ያለ ድራማ ነው ብለን ነው የምንወስደው። ምክንያቱም ሩታ ለትልቅም ለትንሽም ክብር ያላት ሴት ናት ማለት ነው፣ ክብር ያላት ልጅ ናት ለትልቁም ለትንሹም። ስለዚህ ምንም ልትለው አችልም። የሆነ ነገር ቢፈጠር እንኳን ይህንን ቀድበን የምናውቀው ነገር ነው፣ ወይም ደግሞ ቀድበን ቀድመን የምንገነዘው ነገር ነው። ጋሺ ምንድን ነው ያለው? እኔ እግዚአብሔር ጋር ያላለኩ የፈለገ ነገር ሩታ የሆነ ስሜት ተሰምቷት ራሱ ብትናገረው ጋሺ ሊቀየማትም አይችልም በጭራሽ። ምክንያቱም በደንብ አውቋል የቱ ጋር ጥፋት እንዳለ ማጋ ጥፋት እንዳለ በደንብ ስላወቀ ምንም ሌላትም አይችልም። እናንተም ደግሞ እንደዚህ አፋችሁ ልቅ የሆናል አደለ፣ አፋችሁን ሰብስቦ የዛኔ ማለት ነው ጣታችሁም ሰብሰብ አድርጉ። ልጅቷ ምንም አይነት የከፋ ንግግር ልትናገርም ልታደርግም አትችልም። ነገር ግን ምን አልባት እሱን እስኪ እስከተከተል ድረስ አይ ጋሽዬ፣ ከዚህ በፊትም እንደዚህ እንደዚህ ነበረ፣ ከዚህ በፊትም አስታርቀህን ነበረ። ነገር ግን ያ ስህተት መልሶ ተደገመ። ስለዚህ ወይ አልፈልግም የሆነ ነገር ልትል ትችላለች። ይሄ ደግሞ ሁላችንም ላይ ከደረሰ አምናደርገው ወይም ደግሞ ምንለው ነገር ነው። ከዚህ በፊት ታርቀን ነበረ። ስለዚህ ዛሬ ላይ ደግሞ ድጋሚ መጣብኝ ብዬ እኔ ራሴ በራሴ የሚመጣ ነገር እማደርገው ወይም ደግሞ እምናገረው ነገር ነው። ተግባባን አይደለ? እኛ ደግሞ የመረዳት ግዴታችን ነው። ይሄ አፋችን እንደዚ ፈቶ የተለቀቅነ ሰዎች አደለ አለን አይደለ እንደዛው በሄድንበት የምንሳደብ አፋችን ስርዓት የሌለው እጣታችንም ደግሞ በሄድንበት የምንጽፈው፣ አንቺስ እንደዚህ ስንደዚህ ብላችሁ ልትሳደቡ ትችላላችሁ። የዛኔ እጃችሁ ሰብስቦ ማለት ነው። ምንም ሊፈጠርም አይችልም ልትልም አትችልም ልጅቷ ብትል ራሱ ወይም ከዚህ በፊት የተፈጠረ ከዚህ በፊት ታርቀን ነበረ፣ ዛሬ ላይ ግን እንደዚህ ሆነዋል። ለምን ብላ ያንን ጥያቄ ማንሳት ግዴታዋ ነው። ይሄ ደግሞ ምን የመፈልገዋለሁ ጥያቄ ማንሳት ስላቸው ከዚህ በፊት እኮ አስታርቀህን ነበረ፣ ግን አሁንም ድጋሚ ስህተት ተፈጠረ ብላ ማንሳትዋ ጥሩ ነው። ለምን ደግሞ ተደጋግሞ እንዳይመጣባት ጋሽዬ በደንብ ደግሞ አድርገው አብርሃምን ልጁን በደንብ አድርጎ መክሮ እንዲመልሰው ይረዳዋል ማለት ነው። አከተማ ይሄ ነው። ከዚህ ውጭ ምንም አይነት ነገር ሊመጣ የማይችለው ውድ ቤተሰቦች፣ ገባችሁ አይደለም? እኔ ጋሽዬ እስካለበት ድረስ እዚህ ጋር እንዲሄድ አልፈልግም ብሎም ነበረ። ነገር ግን የሄደ ነው የሚሻለው፣ ምክንያቱም በጣም ከባድ ነው። ሁሌ ጋሽዬ ከዚህ በፊት አስታረቀ፣ አሁንም ደግሞ አስታርቋቸው ድጋሚ ያስተት ከተፈጠረ ይህንን የማይሆን ነገር ነው። ተግባባት ለምን አባት በልጆቹን መንከራተት ሳይሆን አባት ማረፍ ባለበት ሰዓት ነው እየተንከራተተ ያለው። ከዚህ በፊትም እንደዚህ ሊያስታርቅ ሄደ። ማን ነው ይዞት የሄደው? ኤፍሬም አሁንም አብርሃም ራሱን ይዞት ሄዶ እንደዛ አስታርቋቸው ድጋሚ ሌላ ስህተት ላለመፍጠር ቢሞክር እኔ ደስ ይለኛል። ይፈጥራልም ብዬ አላስብም። ለምን ከዚህ በኋላ አላስቸግርህም፣ አላንከራትትህም ብሎታል ማለት ነው። እና የደስታው እንጂ የሐዘኑ ምንጭ መሆን አልፈልግም እያለ ነበረ። ከትላንት ወደ ከሰማችሁ ከሆነ ቪዲዮ ለጋሽዬ ለደስታው እንጂ ለሐዘኑ ምንጭ መሆን አልፈልግም እያለ ነበረ። ስለዚህ ይሄንንም እያለ ከዚህ በፊትም እንደዚህ አድርገው ነበር። አሁንም ሊያስታርቆኛል ድጋሚ ሌላ ጥፋት ላጠፋ ነው ወይ አላጠፋም ራሴን ልሰብስብ አባቴ ይሄ ይሄ ብሎ ነበረ እኮ የእናቴና የአባቴ ትዳር እንደዚህ እንደዚህ ነበረ ስለዚህ የእኔም ትዳር አስተካክዬ መያዝ አለብኝ ለቤተሰቦቼ ራሱ ኩራት መሆን አለብኝ ብሎ ያስባል ገባችሁ አይደለም የሰው ልጅ ደግሞ በደንብ አድርጋችሁ ከመከራችሁት ይመለሳል የማይመለስ የለም እዚች ምድር ላይ ከመከራችሁት እላ የተበላሸከ ካልሆነ በስተቀር አብርሃም ደግሞ የሆነ ምን እንደሚያሳስተው አላቅም ሴቶቹ ናቸው በነገራችን ላይ፣ ፎቶሾፕም አሰሩ ምንም አሰሩ። ነገር ግን የውለው ሲመጡ አስቀይሞ መመለስ አይፈልግም። አንተ ትዳርህ ላይና ህይወትህ ላይ ለመጫወት እኮ ነው የሚመጡት። ስለዚህ በህይወትህና በትዳርህ ደግሞ ድርድር የለም። ሲመጡ ማባረር ነው።

አይታወቅም ለምን ሰዎች ነን ገባቸው እንደዛ አድርጎ ቢመለስ ነገር ግን መሆንም ያለበት ያ ነበረ አስቀይመህ አንቋሻ መመለስ ምክንያቱም ለትዳር ነህ ትዳርህን እንዲበጠበጥ መትፈልግ ከሆነ አስቀይማ መመለስ ነው። ሌላ ነገር የለውም። እሷ ፎቶሾፕ እስከምታሰራ ድረስ ድጋሚ ደግሞ በላፕቶፕ ራሱ ሌላ ቪዲዮ አለ እያሉ ነበረ ትላንትና ረ የሷስ የጉድ ነው፣ የምር የጉድ ነው። አብርሃን ከዚህ በኋላ ይሳሳታል ብዬ አላስብን፣ ጋይዝ፣ የፈለገ ነገር ቢፈጠር፣ የፈለገ ነገር ቢመጣ ከዚህ በኋላ በህይወቱ ላይ ጫዋታ፣ በህይወቱ ላይ ትዳሩ ችላ ብሎ ይኖራል ብዬ አላስብም። ይሄንን አክል ትዳሩ ችላ ካለ ሌላ ስህተት ፈጽሞ ወይም ደግሞ ሌላ ስህተትም ድጋሚ ይዞ ከመጣ ይሄ በ አብርሃም መቼ የማይመለስም ተብሎ ነው የሚደመደመው፣ ድጋሚ ማለት ነው። ለምን ከዚህ በፊት ጋሽዬ ገባበት ከዚህ በኋላ ምንም ነገር ላይከሰተ ብላ ስታርቋቸው ድጋሚ ትላንትና ያ ሁሉ ንግግር ተናግሯት ተናግሮት እንኳን ለሱ ያ ንግግር የጋሽዬ ንግግር እንኳን ለሱ ለእኛ ራሱ ይተርፋል። አይገርማችሁም? ለእኛ ራሱ እንድንማርበት ያደርገናል። ለእኛ ራሱ ጠንካራ ያደርገናል። ንግግሩ በደንብ አድርጎ ነው ቋሚ ያደርገው ጭንቅላቻቸው ማለት ነው። የምር በደንብ አድርጎ ማለት ነው፣ ይሰረስራል። ስለዚህ አብርሃም በትላንትናው ንግግሩ ራሱ ካልተመለሰ ድጋሚ ያስታርቋቸው ካስታርቃቸው በኋላ ሌላ ጥፋት ከፈጠረ፣ በቃ ይሄ አብርሃም እንኳን ለደዳር ለምንም ልትሆን አትችልም። ስለዚህ ተሰብስቦ ይመለሳል ማለት ነው። አባትህም አታስከፋ። አባትህም ደግሞ ለአባትህ ሀዘን መሆን አልፈልግም እንዳልከው፣ ለአባትህ ደስታ የደስታው ምንጭ እንድትሆን ሁሌም በዚህ አይነት በተፈጠረ ሰዓት ላለማምጣት ሞክር ማለት ነው። ሌላ ነገር የለውም። ሩታዬም ደግሞ ምንም ልትፈጥር አትችልም። ሩታዬ እንደነገርኳችሁ መግቢያ ላይ እንትን ብትል ነው፣ ወይም ደግሞ ከዚህ በፊት ታርቀን ነበረ። ድጋሚ ደግሞ አሁንም ታርቀን፣ ሌላ ክስተት ሊፈጠር ይችላል ልትል ትችላል። ይሄ ደግሞ ማለትም አለባት። ለምን በደንብ አድርጎ እንዲመክረው ማለት ነው። ጋሺ በደንብ አድርጎ እንዲመክረው። ጥፋት ያለብህ አንተ ላይ እንጂ እሷ ላይ ምንም የለም። እኔ እግዚአብሔር ያየላለ ገባቸው አይደለ? ስለዚህ ምንም ብትል ራሱ ሊቀየማትም አይችልም። ተመልካችም ደግሞ ልቅ የሆነ አፋችሁ ልቅ የሆነ ሰዎች አላቸው፣ እናንተም ላለመሳደብ ሞክሩ ማለት ነው። ምክንያቱም ነግበን የሚባል ነገር አለ። ተግባባን አይደለ? ልጅቷ ደግሞ ለትልቅም ለትንሽም ሰው ያው ክብር ያላት ልጅ ናት። ከዚህ ውጭ ምንም ልላቸው አልችልም። ውድ ቤተሰቦቼ ማታ እንጠብቃቸዋለን። ታርቀው እንደሚመጡ ተስፋ እናደርጋለን ማለት ነው። ዛሬ ባይታረቁ ባይጨርስ ነግ ይጨርሳል ጉዳዩ ማለት ነው። በያላችሁበት ሰላም ሆኖልኝ